ሰላም በኢትዮጵያና በመላው ዓለም የምትገኙ የዚህ ሚዲያ ተከታታዮች እንደምንውላችኋል። ለዕለቱ የመራረጥናቸውን መረጃዎች ወደ እናንተ ማድረሳችንን እንጀምራለን። ወደ መጀመሪያው ስናልፍ ከወደ ፍሎሪዳ የተሰማ ዜና ደርሶናል። በዜናው አንዲት እናት አጋንንት በማስወጣት ሰበብ ልጇን ገድላለች ይላል ዘገባው። የፍሎሪዳ ግዛት ሸሪፍ የስድስት ዓመት ሕፃን ልጇን ገድላለች ያላትን እናት አስሮ የመረመረ ሲሆን እናቲቱ ለመርማሪዎች በሰጠችው የእምነት ክደት ቃል አጋንንትን ለማስወጣት ስሞክር ሞቷል ነው ያለችው። ሕፃኑ ባለፈው አርብ በፍሎሪዳ ግዛት በፎርት ፒርስ በሚገኘው መኖሪያ ቤታቸው ሞቶ መገኘቱን ባለሥልጣናቱ ዛሬ በሰጡት መግለጫ ተናግረዋል። ህፃኑ ትምህርት ቤት መምጣት ካቆመ ሁለት ሳምንታት እንዳለፈው የደረሳቸውን ጥቆማ ተከትሎ የሴንት ሉሲ ካውንቲ የሸሪፍ ጽህፈት ቤት ተወካዮች ወደ ቤተሰቡ በመሄድ በወቅቱ ሸሪፎቹ እናቱን አግኝተው ሲያነጋግሯት ህፃኑ ሞቶ ወደ ተገኘበት ክፍል እንደመራቻቸው በሪፖርታቸው ላይ ጽፈዋል። ሞቶ በተገኘበት መኝታ ክፍል ውስጥ የህፃኑን ፎቶ ብቻ በጨርቅ ተጠቅልሎ እንዳገኙትም አስፍረዋል። በአሁኑ ሰዓት የአስከሬን ምርመራ እየተደረገ ሲሆን የህክምና መርማሪው ቢሮ ያገኘውን ውጤት ይህ ዜና እስከተጠናከረበት ጊዜ ድረስ አላሳወቁም። ሆኖም የሴንት ሉሲ ካውንቲ ሸሪፍ ሪቻርድ ዴል ቶሮ ዛሬ ለጋዜጠኞች ሲናገሩ፣ እናቲቱን ስናናግራት ከልጁ አካል ላይ አጋንንት እንድታስወጣ በእግዚአብሔር እንደተነገራት እንደምታምን፣ ሕፃኑ መንቀሳቀሱን አቁሞ በሞቶ ጊዜ ከአጋንንት እንደተለቀቀ እንደተሰማትና በወቅቱም ልጇ ተመልሶ እንደሚመጣ ተሰምቷል ማለት እንደነበር ነግራናለች ብለዋል። እንግዲህ ወደ ሁለተኛው መረጃ ስናል ለእንጀራ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ተቀርቦበታል። በሕዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝ እና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ የአዋጁን ይዘት በንባብ ካቀረቡ በኋላ ለምክር ቤት አባላት ጥያቄ አቅርበዋል። የምክር ቤት አባሉ ዶክተር አለሙ ጎንፋ ህዝባችን በፕላስቲክ እቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለው የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም አስር ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛውም ፕላስቲክ እንደሆነ የመለየት ግንዛቤ ስአለው ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከሁለት እስከ አምስት ሺ ብር እንዲቀጣ ይደነግጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀምባቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ የአስር ብር ስኳር ገዝተው ሲሄዱ አምስት ሺህ ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከአምስት ሺህ ወደ ሁለት ሺህ ዝቅ እንዲል ተደርጓል ይህም የህብረተሰቡን የመክፈል አቅም ግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ መቶ ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ ሀያም ሰላሳም ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ለሕዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቀ አምዛዬ ተናግረዋል። አዋጁ የፕላስቲክ ጫማዎችን የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውንም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽናት ግዴታንም ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ብለዋል። ወደ መጨረሻው መረጃችን ስናልፍ አቶ ታዬ ደንድአ ጉዳያቸውን ማረሚያ ወርደው እንዲከታተሉ ፍርድ ቤት ትዕዛዝ ሰጠ። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንድአ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቤ ሕግ በታዬ ደንድአ ላይ ከዚህ ቀደም አቋርጦት የነበሩ ሁለት ክሶችን ዳግም አንቀሳቅሷል። ተከሳሹ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 251 ዝባር ሐመር ስር የተመለከተውን ድንጋጌ በመተላለፍ ክስ ቀርቦባቸው እንደነበር ይታወሳል። አቶ ታዬ የሰላም ሚኒስትር ዴኤታ በነበሩበት ወቅት የሀገርን የመንግስትና የህዝብን ደህንነት ማረጋገጥ ሲገባቸው ይህን ወደ ጎን በመተው በ1996 ዓ ም የወጣውን የኢፌዴሪ የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰ በመተላለፍ ሲንቀሳቀሱ እንደነበር በክሱ ላይ ተመልክቷል። በዚህም በአሸባሪነት የተሰየመው ኦነግ ሸኔ በኦሮሞ ክልል እንዲሁም የታጠቁ የጸረ ሰላም ኃይሎች በአማራ ክልል ከመንግስት ጋር ጦርነት ላይ ባሉበት ጊዜ የእነዚህን የጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ በራሳቸው ስም በተከፈተ ማህበራዊ ሚዲያ የፕሮፓጋንዳ መልእክቶችን ያስተላለፉ በመሆኑ ክስ ቀርቦባቸዋል። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መከላከል ሳያስፈልጋቸው በነፃ ተሰናብተው እንደነበር ይታወሳል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ ሰጥተዋል። እንግዲህ አድማጮች ለዕለቱ የመራረጥናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች ዳግም እስከምንገናኝ በያለንበት ሰላም።